ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። በብስራት ኤፍኤም የዩትዩብ ቻናላችን የብስራት ኮምቦ ቆይታችን ነው ተጀምሯል። እልታዊ ስፖርታዊ መረጃዎች ወራንት እያጋራናችሁ የአብሮነት ጊዜ ይኖረናል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ ግብዣችን ነው። የውድድር አመቱ ትልቅ የአውሮፓ ታላቅ ሊጎች እንግዲህ ፍጻሜያቸውን አግኝተዋል። ከመጠናቀቁ በኋላ የተነሱ ሀሳቦችን እንዳስሳለን። ከዚህም በተጨማሪ ደግሞ እለቱን የተሰሙ የዙር ጉዳዮችንም ለመቃኘት እንሞክራለን። ቅድሚያ ታዲያ ተወዳጁ የእንግሊዝ ፕሪሚር ሊግ ትናንት በይፋ የዋንጫውን ባለቤት ክለብ ሊቨርፑል መሽሮ እንዲህ በይፋ ዋንጫውን አንስተዋል። የሊቨርፑል እግር ኳስ ክለብ እርግጥ ከሳምንታት በፊት ነበረ ዋንጫ ማሳከቱን ያረጋገጠው። ነገር ግን ትላንት በይፋ ዋንጫውን ከፍ አድርጎ መሳም የቻለበት አጋጣሚ ነው የተፈጥረው እንግዲህ ሊጉ 282 ያክል ቀናትን 38 ጨዋታዎችን አንድ ሺህ አንድ መቶ አስራ አምስት ያክል ጎሎች ተቆጥረውበት የውድድር ዓመቱ የ2024 የውድድር ዓመት በይፋ ተጠናቋል። እንግዲህ ሊቨርፑል ሻምፒዮን ሲሆን በሊቨርፑል የስኬት መንገድ ውስጥ በእያንዳንዱ የሊግ ጨዋታቸው አጋጣሚ ላይ አስተዋጽኦ የላቀው የሆነው የፈርዖኑ ኮከብ ሞሳላ እንግዲህ ዋንጫም እንደ ክለብ ከቡድን አጋሮቹ ጋር ከማሳካት ባለፈ የግል ክብሮቹንም ያሳካበት አጋጣሚ ነበር፣ ትናንት የተፈጠረው። ከዚህ መካከል እንግዲህ ፕሌየር ኦፍ ዘ ሲዝን በፕሪሜር ሊጉ የአመቱ ምርጥ ተጫዋች ሽልማትን ተበረከተለት። ከዚያም ባለፈ የወርቅ ጫማው ከፍተኛ ጎል አስቆጣሪ በመሆን ይህንን ክብር የተቀዳጀበት፣ በአንጻሩ ደግሞ የፕሌሜከር አዋርድም ምርጥ አሲስት በማድረግ ብዙ አሲስቶችን በማድረግ እርሱ ነውና። ይህንም ክብር የተቀዳጀው ተጫዋች ሞሳላ ሆኗል እነዚህን ክብሮች የተቀዳጀበት አጋጣሚ ተፈጥሯል የሚደንቀው ነገር በእንግሊዝ ፕሪምየር ሊግ በአንድ የውድድር ዓመት ጎልና ለጎን ኳስ በማቀበል የጎል ተሳትፎ በማድረግ ማለት ነው ክብረ ወሰን ተጋርቷል። በአንድ የውድድር ዓመት የጎል ተሳትፎ 47 ያክል የጎል ተሳትፎዎቹ በማድረግ ከዚህ ቀደም አላን ሽረርና የኮልን የኮለን ክብረ ወሰን በማጋራት በእነሱ የመዝገብ ስፍራ ላይ እርሱም አብሮ እየሰፈረ ተጫዋች ሆኗል። ሞሳላ በየአመቱ ወደ ሊቨርፑል ከመጣበት ጊዜ ጀምሮ ብቃቱ እያንሰራራ በኮፕስ በከፍታ ስማቸው ከሚዘመርላቸው መወድስ ከሚቀርብላቸው ተጫዋች መካከል ሞሳላ ከቀዳሚዎቹ የሚመደበው ነውና። ዘንድሮም በአርነ ስሎት አሰልጣኝነት ሂደት እየተመሩ ዋንጫውን ሲያሳኩ ፊት አውራሪ እርሱ ነበር እና በእንደዚህ በአማረ ክብር ከቤተሰቦቹ ጋር በደስታ ነበር ትላንት ሲያሳልፍ የነበረው እና ይህ የሚነሳው ትልቁ ጉዳይ ነው። በሌላም መንገድ ከግብ ጠባቂዎችን ስንመለከት ማትሴልስና ዴቪድ ሪያ እንደዚሁ 13 ያክል ክሊሲቶችን በማስመዝገብ የወርቅ ጓንቱ ተሸላሚ ሆኗል። በጋራ ባለፈው ድርዓመት ዓመት ዴቪድ ሪያ ይህንን ክብር የተቀዳጀው ግብ ጠባቂ ነበረ። ዘንድሮ ግን ሁለቱም እኩል ነበራቸው። ትላንትም ጎል ተቆጥሮባቸው ሁለቱም በጋራ የወርቅ ጓንቱን የተሸለሙበት አጋጣሚ ተፈጥሯል። ትናንት በፕሪምየር ሊጉ እንግዲህ ዋንጫ አሳካው ክለብ አስቀድመው ታውቋል። ከዚህም በተጨማሪ ደግሞ ወደ ሻምፒዮንሺፕ የሚወርዱ ክለቦችም አስቀድመው ታውቋል። ታዲያ የእግር ኳስ ወዳጆች በትኩረት ይጠብቁት የነበረው ጨዋታ በአውሮፓ ቻምፒንስ ሊግ ለመሳተፍ የሚደረገውን ትንቅንቅ በተመለከተ ነው። በዚህም ረገድ እንግዲህ ሲጠበቁ የነበሩ ጨዋታዎች አሉ። እንግዲህ ወደ ክራቨን ኮቴጅ ያመራው ማንቸስተር ሲቲ ከፉልሃም ጋር ድል ተጎናጽፏል። እርግጥ ከቦርን መዝ ጋር የነበረው ከኤፌ ካፕ ከሽንፈቱ በኋላ የነበረው ጨዋታ በእጅጉ ይጠበቅ ነበረ። ያ ተጠባቂ መርሃ ግብር በድል ተወጣው። ታዲህን ጨዋታ ይግድ ነጥብ ማግኘት ነበረበት። ወደ ሻምፒንስ ሊግ እንግዲህ በቀጣይ ዓመት ለመሳተፍ ወደ ክራበን ኮቴጃ ምርቶም ጨዋታውን በድል እየተወጣበት አጋጣሚ ነው ያለው። ሌላኛው የሚጠበቀው በሲቲ ግራውንድ ኖቲንጋም ፎረስትን ከቸልሲ የሚያገናኘው ጨዋታ ነው። ሁለቱም በተለይ ኖቲንጋም ፎረስት ከወራት በፊት በሊጉ በጣም የተሻለ ደረጃ ላይ የተቀመጠ ክለብ ነበረ። በጊዜ ሂደት ግን ያንን ጥንካሬውን እያጣ አቅም እየከዳው መጣ። እናም ከቸልሲ ጋር የሚደረገው ጨዋታ ለሁለቱም እጅግ አስፈላጊ ነበረ። ድል የሚያደርገው ክለብ በቻምፒዮንስ መሳተፍ ድሉን አስፍቶ ነው የሌሎቹን ውጤት የሚጠብቀው የሚሆነው እንግዲህ። ከጨዋታው አስቀድሞ ግን የተነሳ ሀሳብ ነበረ። በተለይ ኖቲንጋም ፎረስቶች የቀድሞው የማንቸስተር ዩናይትድ ተጫዋች ና በአሁኑ ሰዓት በስካይ ስፖርት ትንታኔ እየሰራ የሚገኘው ጋሪ ኔቪል በሰጠው አስተያየት ምክንያት ወደ ሲቲ ግራውንድ በዚህ የስካይ ስፖርት የቀጥታ ስርጭት ሽፋን አባላት ውስጥ እንዳይካተት ማገዳቸው ተሰምቶ ነበር እና ይህም ምክንያታቸው ኖቲንግሃም ፎርስ ክሌስተር ባከናወኑ ጨዋታ ክሌስተር ጋር አቻ ከተለያዩ ከጨዋታው መጠናቀቅ በኋላ ኢቫንጀሎስ ማሪናኪስ የክለቡ ባለቤት ወደ ስቴዲየም ሜዳ ላይ ገብተው ከኑኖ እስፒሪቶ ሳንቶስ ጋር እንግዲህ ሲነጋገሩ ተስተውሎ ነበርና ከዚህ ጋር በተገናኘ በሰጠው አስተያየት እንደሆነ ሲነገር፣ በአንጻሩ ኖቲንግሃሞች አሉት ምንድን ነው ለዚህ ውሳኔያቸው ያበቃቸው ክለቡን የሚያሳንስ አስተያየት መስጠቱ በሚል ነው። እርሱም ከዚያ ውሳኔ በኋላ ባለፉት አመታት የዚህ የትንታኔ ህይወቴ ውስጥ ትችቶችንም መልካም ሀሳቦችንም ሰንዝር ያለው፣ ነገር ግን እንዲህን ነገር አልገጠመኝም። ቢሆንም ግን ለኖቲንግሃም ቻምፒየንስ ሊግ መድረግ የሚያሳትፋች ውጤት እንዲያገኙ ምንላቸዋለሁ በሚል ሀሳብ መስጠት ችሎ ነበረ። ትላንት ግን ኖቲንግሃም ሽንፈት ገጥሞታል። ቸልሲ በማሸነፍ ቻምፒየንስ ሊግ መሳተፉን አረጋግጧል። ላኛው ጨዋታ እንግዲህ ማንቸስተር ዩናይትድን ከአስቶን ቪላ በኦልትራፎርድ ያገናኘው ጨዋታ ነበረ። ይህ ጨዋታ ከማንቸስተር ዩናይትድ በላይ ይበልጥ የሚያስፈልገው ለአስቶን ቪላ ነበረ። ምክንያቱም የጨዋታ ማሸነፍ ይበልጥ ቻምፒዮንስ ሊግ መድረክ ለመሳተፍ እድሉን ያሰፋለት ነበረ። ነገር ግን አልሆነም፣ በሽንፈት ነው የተጠናቀቀው። በዩናይትድ አሸናፊነት ጨዋታው ተጠናቋል። ነገር ግን ከዳኝነት ውሳኔ ጋር በተገናኘ ሀሳቦች ይነሱ ነበረ። በቀይ ካርድ ኢሚሊያኖ ማርቲኔዝ ዲቡ ከሜዳ ወጣ የኋላ ኋላ በጉሎል ተጫዋች እየተጫወቱ እንግዲህ ሞርጋን ሮጀርስ አልታር ባይንዲር ኳስ ለመያዝ በሚሞክርበት አጋጣሚ ከእርሱ ነጥቆ ጎል ያስቆጥራል። ከዚያም ወዲያውኑ ያቺ ጎል ትሻላለች። ነገር ግን ተቃውሟቸውን ተጫዋች እዛው ሲያሰሙ ነበረ። የካርድ ሰለማ የሚሆኑ ተጫዋች ነበሩ። ኦና የምሪም ተሽራይ ላይ ቆመው ብስጭት ስሜት ከፎርዝ ኦፊሻሉ ጋር ሲነጋገሩ ነበረ። እናም ከዚህ ጋር በተገናኘ ከጨዋታው መጠናቀቅ በኋላ በውሳኔው እጅግ ተበሳጭተው ቅሬታቸውንም ለፒጂኤምኦኤል አቅርበዋል። እንግዲህ ትልቁ ጥያቄያቸው ምንድን ነው? በዚህ ይህንን አስፈላጊ ጨዋታ የጨዋታውን አስፈላጊነት በመረዳት የሊጉ አስተዳዳሪ ዳኞችን ሲመድብ በቂ ልምድ ያለው ዳኛን መመደብ ነበረበት የሚልም ቅሬታቸውን አቅርበዋል። ምክንያቱም ይህ ለሻምፒዮንስ ሊግ መድረክ አለመሳተፋችን እንደ አንድ ፋክተር ነው ያቸው የዳኛ ውሳኔ የሚል ነው ቅሬታቸውን ያቀረቡት እንግዲህ የመሀልዳኛው ቶማስ ብራማል 2022 ላይ ነበረ፣ ፕሪሚየር ሊግን በይፋ መዳኘት የጀመሩት በወረሃ ነሐሴ ፉልሃም ከብራይተን ያረከናቡትን ጨዋታ ነበረ በዳኝነት የጀመሩት፣ እና በሊጉ እምብዛም መዳኝነት ልምድ የሌላቸው ናቸው ብለው እንደሚያምኑ አስቶንቢላዎች ገልጸዋል። ቅሬታቸውንም ለፒጂኤም ኦኤል ያቀረቡበት አጋጣሚ ነው ያለው። የኋላ ኋላ ሁለት ጎል ተቆጥሮባቸው ሽንፈት ገጥሟቸዋል። በሌላ መልኩ በሴንት ጄምስ ፓርክ ኤቨርተን ያስተናገደው ኒውካስልም ሽንፈት ቀምሷል። ነገር ግን ኒውካስል ቢሸነፍም አስቶንቪላ መሸነፉን ተከትሎ በአስገራሚ መልኩ ለሻምፒዮንስ መድረክ መሳተፉን አረጋግጧል። ታዲያም ሊቨርፑልና አርሰናልን በመከተል ማንቸስተር ሲቲ፣ ቸልሲ እና ኒውካስል በቀጣይ ውድድር ዓመት የአውሮፓ ሻምፒዮን ሊግ መድረክ ተሳታፊ መሆናቸውን አረጋግጠዋል። በአንጻሩ ደግሞ ቶትንሃም የአውሮፓ ሊግ ማሳካቱን ተከትሎ በቀጣይ እንዲሁ የሚሳተፍ ይሆናል። አስቶንቪላ ቪላ እንግዲህ በቀጣይ ከክሪስታል ፓላስ ጋር እንግሊዝን በመወከል በዩሮፓ ሊግ ይሳተፋሉ። ኖቲንግሃም ፎረስ ደግሞ በኮንፈረንስ ሊግ የሚሳተፈው ክለብ ሆኖ እያልፋል ማለት ነው። በዚህ መንገድ ሊጉ ተጠናቋል። ሌስተር ሲቲ፣ ኢፕስዊችና ሳውዛምተን ደግሞ በፕሪሚየር ሊግ የመቆየት አቅም ተስኗቸው ወደ ቻምፒዮንሺፕ የወረዱ ክለቦች ሆነዋል። በጣሊያን ሴሪያም ሲጠበቁ የነበሩ ጨዋታዎች አሉ። እንግዲህ ሴሪያውም ዕለት አርብ ተከናወነ የመጨረሻ ሳምንት ተጠባቂ ጨዋታ ናፖሊ የስኩዴቱን ዋንጫ አሳካ። ታዲያ በቀጣይ ዓመት ጣሊያን በሞከል በአውሮፓ ታላቅ መድረኮች እነማን ይሳተፋሉ የሚለው ለመለየት የተደረጉ ጨዋታዎች ነበሩ። በዚህ መሰረት ዩቬንቱስ ቬኔዚያን ድል በማድረግ የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን አረጋግጧል። በአንጻሩ ፊዮሬንቲናም ኡዱኔዜን አሸንፏል። ሮማም ቶሪኖን። በአንጻሩ ላሲዮ በሌቼ ሽንፈት ገጥሞታል። ስለዚህ ዩቬንቱስ ቻምፒዮንስ ሊግ ሲሳተፍ፣ በአንጻሩ ሮማ በኤሮፓ ሊግ ይሳተፋል። ፊዮሬንቲና በኮንፈረንስ ሊግ የሚሳተፍ ይሆናል። ቦሎኛ ደግሞ የኮፓ ኢታሊያን ዋንጫ ማሳካቱን ተከትሎ በቀጣይ ዓመት ጣሊያንን በመወከል በኢውሮፓ ሊግ የውድድር መድረክ መሳተፉን ያረጋገጠው ክለብ ሆኗል። በዚህ መንገድ እንግዲህ ውድድሮቹ በጣሊያን ሴሪያ እንዲሁ የተጠናቀቁበት አጋጣሚ ነው የተፈጠረው። በስፔንም እንዲሁ አስቀደበ ባርሴሎና ዋንጫ ማሳካቱ የተረጋገጠበት ጉዳይ ነው። ነገር ግን የወርቅ ጫማውን ኪልያን ባፔ እንዲሁ ፒቺቺ ሆኖ በዚያው በስፔን ያሳካው ተጫዋች ሆናል ሁለት የዙር ጉዳዮችን ላንሳና ቆይታዬን የማጠቃልል ይሆናል አሊሃንድሮ ጋር ናቸው ቀዳሚ ጉዳያችን ነው የሚሆነው አሊሃንድሮ ጋር ናቸው በኤሮፓ ሊግ የፍጻሜ የጨዋታ በተሰጠው የመጫዋቻ ደቂቃ ድል ምክንያት ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቶ ነበረ እናም አሰልጣኝ ሩበን አሞሪምም በእርሱ ሀሳብ ደስተኛ አልነበሩም። እንዲያውም አስቀድሞም ተነገረ በስብስቡ ላይ ይካተት እንደሚችል እንደታሰበውም በመጨረሻው ከአስቶን ቪላ ጋር ባድረጉት ጨዋታ በስብስቡ ሳይካተት ቀረ። እናም አሁን የመልቀቅ እድሉ በጣም በእጅጉ ሰፍቷል። እርሱ እንዲያውም ዩናይትድም እንግዲህ አዲስ ክለብ እንዲፈልግ እንዳሳወቀው ነው የተገለጸው። እንደምናስታውሰው ጥር ላይም ለመልቀቅ እጅግ የቀረበ ተጫዋች ነበር አሌሃንድሮ ጋር ናቸው። እናም እለቱን የወጣው መረጃ እንደሚያሳየው ከሆነ የናፖሊ ዳይሬክተር ጆቫኒ ማና ከማንቸስተር ሰዎች ጋር ለመወያየት እቅድ አላቸው ነው የተባለው። አሊያንድሮ ጋርናቸው ወደ ኔፕልስ ከተማ ለማምጣት ጥር ላይም አርባ ሚሊዮን ፓውንድ አቅርበው በዩናይትድ ውድቅ ተደርጎባቸው ነው እንጂ ክፍቻ ቅባራሽ ኪል ያለ መተካት ሁነኛ ተጫዋች ምርጫቸው እርሱ ነበረ። ነገር ግን በመጪው ክረምት ለመነጋገር ጆቫኒ ሜናም የክለቡ ዳይሬክተር ከዩናይትድ ሰዎች ጋር እንደሚደራደሩ ተገልጿል። እንዲህ አሊያንድሮ ጋርናቸው ና ማንቸስተር ዩናይትድ ትዳራቸው መፍረሱ የሚቀር አይመስልም። ሌላኛው ጉዳይ ከሰሞኑ ካይሮ ሚቱማን ይህንን የብራይተን ጃፓን የመስመር ተጫዋች ለማስፈረም ባየር ሙኒክ በጥብቅ እንደሚፈልግ ሲገለጽ ነበረ። ታዲያ ዛሬ እስካይ ጀርመን ላይ የወጣው መረጃ በተለይ ፍሎሪያን ፕሬተንበርግ ያወጣው መረጃ እንደሚያሳየው ከሆነ ካይሮ ሚቱማን ለማስፈረም ሙኒክን ለመፎካከር አርሰናል ብቅ ብሏል የሚል መረጃ ወጥቷል። እንግዲህ አርሰናል በዚህ በግራ መስመር ስፍራ ላይ የጋብርኤል ማርቲኔሊ የጥራት ደረጃ አርኪ አይደለም ብሎ ያምናል። ስለዚህ ሌላች ተጫዋቾች የማስፈረም ፍላጎት አለው። አስቀድሞ እንደነ ኒኮ ዊሊያምስ ከዚያም ባለፈ ሮድሪጎ ጉዌሽ ጋር ስሙ ሲነሳ ነበረ እለቱን ደግሞ ደግሞ የካይሮሚቱማ ከዚህ ከሊስታቸው ውስጥ አንዱ ነው በሚል መረጃ የወጣው ነገር ግን ቅድሚያ ምርጫቸው ሮዲጎ ጉሽ ነው። የእርሱ ጉዳይ ግን የመሸጫ ዋጋ ተመኑ ከፍ ማለቱ እንዲያሸሻቸው ተሰግቷል። እናም ለእርሱ እንዳመራጭ በማሰብ ካይሮሚቱማ ለማስፈረም ሙኒክ እንደሚፎካከር እስከ ጀርሜ ላይ የወጣው መረጃ ያሳያል። የ28 ዓመት ጃፓኔ ተጫዋች በሊጉ ባለፉት ዓመታት ድንቅ ከመላቸው የግራ መስመር ተጫዋች መካከል አንደኛው ነው። እጅግ በጣም ፈጣን ነው። ከኳስ ጋር ምቾት የሚሰማ ጎሎችን የሚያስቆጥር፣ በክሎት የዳበረ ተጫዋች ነው። እናበቀጥ አርሰናል የትኛው ተጫዋች እንግዲህ ውሳኔ ላይ ደርሶ ለማስፈረም በይፋ ጥያቄ ያቀርባል የሚለው የሚጠበቅ ነው። የሚሆነው የዕለት ቆይታችን ይመስል ነበር። የተከበራችሁና ና የተወደዳችሁ ተመልካቾቻችን ተፈራ ታመነ ከመላዊ ስቱዲዮ ባለሙያዎች ጋር ቆይታ አድርግ ያለሁኝ ብሩህ ጊዜን ተመኘው።